እርስ በርሷ የምትዋጋው የአፍሪካ ቀንድ ከአስመራ እስከ አዲስ አበባ ሁለት አያላን ቡድኖች ተፋጠውባታል። በአንድ በኩል ኢሳያስ አፈወርቂ አብርሃ፣ ጀኔራል ፊሊጶስ ወልደ ዮሐንስ፣ ደብረጽዮን ገብረ ሚካኤል ለደብረጽዮን ገብረ ሚካኤል ድጋፋቸውን በይፋ የገለጹ የህዋት ጀነራሎች ዘመነ ካሴ፣ ባውቄ ምሬ፣ ወዳጆ ና ምናልባት ባተምጃል መሮ ድሪባ ተሰልፏል። የዚህ ኃይል ማዘዣ ጣቢያ ባለዘንባባዋ ከተማ አስመራ ናት። አዛዥ ወዲያፎም የሚል ቅጽል ስም አላቸው። መቀሌ፣ ጎጃም፣ ራያ ና የወለጋ ጫካዎች የዚህ ቡድን የቦታ መቼቶች ናቸው። ሁለተኛው አሰላለፍ አብይ አህመድ ተጋዳሊ ጀነራል አበባው ታደሰ፣ ጌታቸው ረዳ ካሳይ፣ ሌፍትናንት ጀነራል ጻድቃን ገብረ ትንሣኤ፣ እስክንድር ነጋ ፈንታ፣ የጎንደር ጠቅላይ ግዛት በሚባል የፋኖ እዝ የሚመራው ኃይል ና ከሰሞኑ መሀል አዲስ አበባ ላይ የጨፈረ ኢሳያስ አፈወርቂን እጥላለሁ ሲል የተመለከት ነው። ብርጌድ ነሐማዱ ያሉበት ነው። ይህ የጥቅም ጉዳይ የሚያለያየው ና የሚያገናኘው ቡድን እርስ በርሱ ለመፋጀት የሚጠብቃቸው ፊሽካዎች አስመራ፣ መቀሌ ና አዲስ አበባ ይገኛሉ። የአስመራው የኢሳያስ አፈወርቂ አብርሃ መንግስት ልክ አብይ ብር ጌርና ሐማዱን ያላዩ መስለው ባደራጁበት ማግስት ከጎንደር በለሳ ከአራት መቶ በላይ የፋኑ አመራሮችን ለስልጠና ወደ ወደቀው በመጋበዝ ፉክክሩን አጣጥፎታል። ከሁሉም የባሰው ግን የህወሓት ሰራዊት ከፍተኛ አመራር የሆኑ ጄኔራል መኮንኖችና የኤርትራ ጄኔራሎች ሰናፌ ላይ ተገናኝተው መምከራቸውን የሚገልጹ መረጃዎች ከኢትዮጵያ ደህንነት መስሪያ ቤት አካባቢ መሽሎካቸው ነው። የህወሓትና የኤርትራ ጦር ከፍተኛ ጄኔራሎች በዚህ ሳምንት ብቻ ሁለት ጊዜ ተገናኝተው መወያየታቸውን የሚገልጹ ምንጮች የመጀመሪያው ውይይት የተካሄደው የትግራይ ሰራዊት አመራሮች የክልሉን ጉዳይ አስመልክቶ መግለጫ ከማውጣታቸው በፊት መሆኑን አመልክተዋል። በመጀመሪያ ውይይት ከትግራይ በዛላምበሳ በኩል ወደ ሰናፌ የሄዱት ጀነራሎች ጀነራል ፍሳ አማንጁስ፣ ጀነራል ምግበይ ኃይሌ፣ ጀነራል ሕንፃና ብሪጋዲየር ጀነራል አብረሃ ተስፋይ ወይም ድንኩል መሆናቸው ታውቋል። በሁለተኛው ዙሩ ውይይት ደግሞ የትግራይ ሰራዊትን ወክለው ሰናፌ ላይ የተገኙ ጀኔራል ወዲ ያጥሮ ብቻ መሆናቸውን ምንጮች አክላሉ። በኤርትራ በኩል ደግሞ የኤርትራ ጦር ጠቅላይ ኤታ ማዦር ሹም ሌፍትናንት ጀኔራል ፊሊፖስ ወልደ ዮሐንስና በርካታ ጀነራል መኮንኖች መሆናቸው ታውቋል። የህወሀትና ሻቢያ ጀነራሎች መመካከር ለቀንዳሙ የአፍሪካ ክፍል ሌላ የጦርነት ፊሽካ መሆኑ ነው። ጦርነቱን ዝነኛው አለም አቀፍ መገናኛ ብዙሀን ዘ ኢኮኖሚስት ሳይቀር እየመጣ ነው ካለወራት ተቆጥረዋል። አሁን የኤርትራው ኤታማዦር ሹም የጀነራል ፊልጶስ ወልደ ዮሐንስ ና የኢትዮጵያው ምክትል ኤታ ማዦር ሹም የጀነራል አባው ታደሰ ወዳጅነት በትክክል የሚፈተሽበት ጊዜ መድረሱ ነው። ጀነራል አባው ታደሰ የተባሉትን የኢትዮጵያ የጦር ገበሬ ኢትዮጵያዊ ሁሉ ያወቃቸው በ ዘጠነ መቶ ዘጠናው የኢትዮ ኤርትራ ጦርነት ወቅት በነበራቸው የአዋጊነት ብቃት ነበር። ያኔ በትንሽ እድሜያቸው የጀነራልነት ማዕረግ በመደረብ የሚያምረው ተክለ ሰውነታቸው ከአማላዊ ውበታቸው ና በአገር አቀፍ ፍቅር ጠኔ ውስጥ ለነበረው የኢትዮጵያ ህዝብ ከሰጡት ተስፋ ጋር ተደማምሮ ስማቸው ከፍ ተደርጎ ይጠራ ነበር። ሂደት ለነመለስ ዝናቸው ጎረበጣቸው፣ ግጭቶችን በረከቱ። ጀነራል አበባው ታደሰ በሚመሩ ጦር እየተወደዱ ተገፉ። እንዲያውም ጀርመን አገር ድረስ ተሰደው በጥገኝነት መኖር ጀምረው ነበር የሚሉ ምንጮች አሉ። በኋላ ግን እነመለስ ሁኔታውን ሲያውት የሀገራቸውን የተከበረ ጀኔራል በሰው ሀገር ማንከላታት ዲፕሎማሲ ያበላሻል፤ ስለሆነም ለምነው ወደ ኢትዮጵያ በመመለስ አየሁርሻ ልማትን ጨምሮ በባህር ዳር አሉ የተባሉ ሀብት የሚመነጭባቸውን ዘርፎች ሰጥተው ጸጥ ብለው እንዲኖሩ አደረጓቸው። ጀነራሉም ቂማቸውን በሆዳቸው ይዘው ሀብታቸው ላይ በረቱ። ነገር ተገልብጦ ጠቅላይ ሚኒስትር አብይ አህመድ የጦር ኃይሎች ጠቅላይ አዛዥ ሆኑ። አብይ ማለት በ1990 ዎቹ ከጀኔራል አበባው ታደሰ ጋር የሚተዋወቁ ወታደር ነበሩ። ከ20 ዓመት በኋላ ህዋትና አብይ ተዋጉ። ልክ ሰሜን ስ ተመታብኝ ብለው መግለጫ በሰጡ ማግስት ጥቅምት 5 ቀን 2013 ዓ ም በሚመሩት ጦር ይወደዱ ነበር የሚባልላቸውን ሌፍትናንት ጀነራል አበባው ታደሰን የጦሩ ምክትል የታማዦር ሹም አድርገው መለሷቸው። ሌፍትናንት ጀኔራል አበባው ከ2006 ዓ ም ጀምሮ በጠቅላይ ሚኒስትሩ እስከተጠሩበት ጥቅምት 5 ቀን 2013 ዓ ም ድረስ በጡረታ በሚል ከጦሩ ተገለ ቆይተዋል እና ነገሩን ለቀደሙ አለቆቻቸው መበቀያም ለሚወዷት አገራቸው ማገልገያም አዋሉት። ከኤርትራው ኤታ ማዦር ሹም ፊልጶስ ወልደ ዮሐንስ ጋር የሚገናኙት ይህን ጊዜ ነው። በዚያ ጦርነት ባለከዘራው እየተባሉ የሞካሹ የነበሩት ብርጋዴር ጀኔራል ሻምበል በየንና መሰሎቻቸው ከሰሜን እዝ ወደ ኤርትራ የሸሸውን ጦር አሰባስበው ተመልሰው ወደ ትግራይ በመግባት የቲዲኤፍን ኃይል በሁለት ሳምንት ውስጥ ያሽመደምዱት ዘንድ ምናልባትም በጀኔራል አባው የጡረታ ጊዜ ወዳጅ አድርጓቸው ጀኔራል ፊልጶስ ወልደ ዮሐንስ የሚያዙት የኤርትራ ጦር ውለታው ተደጋግሞ የተነገረለት ነው። ጀነራል አበባው ታደሰን በሽሬ ግንባር አልፈው ካድዋ በቅርብ ርቀት ቆመው በተቀረጹት ቪዲዮ ላይ ጀነራል ፊሊጶስ ወልደ ዮሐንስ የዋሉላቸውን ውለታ በቃላት ለመግለጽ ሲቸገሩ ታይተዋል። ከአስመራ ከተማ ትንሽ ኪሎ ሜትር ራቅ ብላ በምትገኝ ቁሽት በተባለች መንደር የተወለዱት የኤርትራ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ በ1964 ዓ.ም ነበር ለኤርትራ ነጻነት ይካሄደው ወደ ነበረው የትጥቅ ትግል የገቡት። ከ20 ዓመት በፊት በኢትዮጵያ ና በኤርትራ መካከል በተካሄደው የድንበር ጦርነት ወቅት ደግሞ የመረብ ግንባር አዛዡ ነው። ከጀነራል አባው ታደሰ በተቃራኒ አዋግተዋል። ባህሪያቸውን በተመለከተ ጀነራሉ ብዙ የማይናገሩ ኮስታራ፣ በጣም ጠንቃቃ፣ ምንም ነገር ችላ የማይሉ የማይሉ ቆፍጣና ወታደር እንደሆኑ አብሯቸው የሰሩ ባልደረቦቻቸው ይናገራሉ። በኒ ጠባዮች ከጀነራል አባው ታደሰ ጋርም ሳይመሳሰሉ አይቀርም። የሆነ ሁሉ ሆኖ ግን ጀነራል ፊሊጶስ ወልደ ዮሐንስ በጀነራል አባው ታደሰ ጦርና ሀገር ላይ ተቃዋሚዎችን ብሎም በነፍጠ የሚታገሏቸውን ኃይሎች ለማደራጀት የሰሜኑ ጦርነት እስከሚያልቅ እንኳን አልጠበቁም። ከዚያው ከጀነራል አባው ታደሰ ጦር ውስጥ ልባቸው ወደ ፋኖ ነው የሸፈተውን መረጃ እና ደህንነት ዘርፍ ሰዎች እየመለመሉ አሁን በኢትዮጵያ መንግስት ፋኖን ታደራጃላችሁ ተብለው በጥርጣሬ ከታሰሩ አካላት ጋር በማገናኘት ሴራ ይጎነጉኑ እንደነበረ ታማኝ ምንጮች ይገልጻሉ። ራሳቸው ጀኔራል ፊሊጶስ የተሳተፉባቸው የአብይን መንግስት የመገልበጥ ሴራዎች ላይ ነበርን የሚሉ የጀኔራል አበባው ታደሰ ጦር አባላት አሉ። እነ ጀኔራል አበባው ታደሰ ለዚህ እነ ጀኔራል ፊሊጶስ ወልደ ዮሐንስ ሴራ ያበጁላቸው መላ ብርጌድ ነሐማዱ ይባላል። ይህ የኢሳያስ መንግስት ራስ ምታት ይሆናል የተባለ ታጣቂ ቡድን በይፋ በአዲስ አበባ እየፎከረ እየሸለለ ነው። የኤርትራን መንግስት በኤርትራ ምድር ለመቃወም መሞከር በፈቃድ ሲኦልን በምድር መቅመስ እንደሆነ ይነገራል። በአንድ ወቅት በኤርትራ የአሜሪካ አምባሳደር የነበሩ ሰው የኤርትራ ምስጢሮች በሚል ርዕስ ጽፈውት ዊኪሊክስ ያሾለከው ጽሁፍ ይህን ሁኔታ አጉልቶ ያሳያል። የአምባሳደሩ ማስታወሻ ቃል በቃል ሲነበብ በኢሳያስ እይታ የተለየ የፖለቲካ አስተሳሰብ የሚያራምድን ግለሰብ ፍርድ ቤት ማቅረብ ጊዜ መፍጀት በመሆኑ የመጨረሻውን ቅጣት ወይም ወደ ሞት ታፍጥኖ የሚያደርሰውን ውሳኔ መስጠት ተገቢ ነው። እንዲህ አይነቱን ፍጹም ጸረ ዴሞክራሲያዊ የሆነን አስተሳሰብ የሚያመነጩት የሚወዱትን ውስኪ ሲጎነጩ ብቻ ይመስለኝ ነበር። ይሁንና መጠጥፉት ተሳይዱም ቢሆን ከዚህ የተለየ አቋም አላየውባቸውም። ስለዚህ ጸረ ዴሞክራሲያዊነት የፕሬዝደንቱ ስር የሰደደ ባህሪ ነው ማለት ይቻላል ይላል። የኢትዮጵያ መንግስት ከመረብ ባሻገር ሆነው የኤርትራውን ተጻራሪ የሚቃወሙ ኃይሎች ለማቋቋም እንደማይችል ሲገባው በራሱ ዋና ከተማ አዲስ አበባ ብርጌድ ና ሀማዱን እንዲሰበሰብ ፈቅዶልታል። በዚህም የተነሳ አይቀሬው ጦርነት በዋትና አብይ በኢሳያስና አብይ መካከል ቀን እየጠበቀ ነው ተብሏል። ህዋትና ሻቢ አተባብረው የኢትዮጵያን መንግስት መውጋት ሲያሸንፉ፣ እርስ በርስ መጣላት እንደገና የአዲስ አበባ መንግስታት ሊወጓቸው ሲሆን መተባበር የተለመደ ና እና ለ50 አመት ለተጠጋ ጊዜ ያደረጉት ነው። ህወሀት ሻቢያ ከደርግ ጋር ለሚያደርገው ውጊያ አዳጊ ወጣቶቹን መሸጡን ሌፍተናንት ጀኔራል ዮሐንስ ገብረ መስቀል አዙሪት በተባለው አዲስ መጽሐፋቸው ላይ አጋልጠዋል። እሳቸው ምናልባት ሲኦል የሚባል ነገር አለ ከተባለ በሰዓል ተራሮች የተካሄደው በተለይ ደግሞ በናቅፋ ግንባር የተደረገው ጦርነት መሆን አለበት እያሉ በሚገልጹት የቀይ ኮከብ ሁለገብ አብዮታዊ ዘመቻ ጊዜ ህወሀት ከሶስት ሺህ በላይ ተዋጊዎቹን አሰልፎ ሻቢያን ከሰዓል ተራሮች ተጠርጎ ቀይ ባህር ከመግባት ያተረፈበት አጋጣሚ ይታወሳል ይላሉ ሌፍተናንት ጀነራል ዮሐንስ ገብረ መስቀል የቀይ ኮከብ ዘመቻ የምድር ሲውል አምሳያ እንደነበረ በመግለጽ ያኔ ሻቢያን የማዳን ትግል አድርገው በሳቸው አገላለጽ ተላቀን ያከሸፍነው ግዙፍ ዘመቻ ነበር ይሉታል። አብይ በዚህ ጊዜ ለሌላ ግዙፍ ዘመቻ እየተዘጋጁ እንደሆነ አመላካች ሁኔታዎች አሉ። ከፋኖ ኃይሎች መካከል ቢያንስ በነ እስክንድር ነጋ የሚመራውን እና በጎንደር ቅርንጫፍ ያለውን ኃይል እየተደራደሩት እንደሆነ ፍንጮች ይሰማሉ። መቶ አለቃ ካፒቴን ማስረሻ ሰጥ የመደራደር ነውር አለመሆኑን በይፋ ተናግሯል። የጎንደር ጠቅላይ ግዛት እዚ የፋኖ አመራሮች ወልቃይት ቀይ መስመር ናት በማለት ከዘመነ ካሴና ምሬ ወዳጁ በተቃራኒ መቆማቸውን በይፋ አረጋግጧል። ጃል ሰኝና ጃል ሹሩቤ ያብይ ክንዶች ናቸው። ጠቅላዩ ይሄን ይዘው በሽመልስ አብዲሳ ቀጣይ አመት ኤሬቻን ቀይ ባር እና እናከብራለን የተባለውን ቃል ለመፈጸም አሰብ ይዘምታሉ ተብሎ ይጠበቃል። አሰብ ለሌፍትናንት ጀኔራል ጻድቃን ገብረትንሳኤም እስካሁን ያልሻረች ግርሳት ናት። ከትግራይ ጦርነት በፊት ጀኔራል መኮንኑ አሰብ በግድም በውድም የኢትዮጵያ አካል መሆን አለባት ያሉበት ቃለ መጠይቅ አላቸው። አዲሱ የህወሓት አሰላለፍ ውስጥ እኒህ ጀኔራል ከአብይ ወገን ናቸው። የትውልድ ቀያቸው ምራያ ስለሆነ ከአስመራ ይልቅ ለአሰብና አፋር የቀረበ ስን ልቡን አላቸው። ከሻቢያ ጋር በሺህ ዘጠኝ መቶ ዘጠናዎቹ ደም ተቃብተዋል። ያን የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሌፍትናንት ጄኔራል ጻድቃን ገብረትንሳኤ ነበሩ።